ዚ ምስን ጌሞ ስን እንግዲህ ጎል እስኪቆጠር ድረስ እኩል ስንገዳደር ነበር። በሰራነው ስህተት አሁን ጎሎች ተቆጥረዋል። የኢትዮጵያ ብሔራዊ ቡድን አያሸንፍ ከስምንት መቶ ምናምን ቀን በኋላ ነው የሚያሸንፈው ብሔራዊ ቡድኑ ከአርቲስት በቀጥታ መቶ የእግር ኳስ ፕሬዚዳንት የሆነባት ሀገር እኮ ከአርቲስት። ያለሙያ ጣልቃ የሚገባበት ያለሙያ። ይህን እናስተካክል። መጀመሪያ ለምንድን ነው የምንቀልደው? የኢትዮጵያ እግር ኳስ ፌዴሬሽን ግን ምነው አርጀንቲና ነኝ አለ? ምን አለም ዋንጫ ኔ ነው የበለውጣለ እንዴ? አታልግጡብን ምናምን እንዳንተ የሚያለቅጡብናል እንዴ? ሰላም፣ ሰላም በመላው ዓለም የምትገኙ ውድ የዩትዩብ ቤተሰቦቼ እንደምናችሁ፣ ሰላማችሁ ብዝት ይበል እያልኩ እንግዲህ ትኩስ ነገር ከዚህም ከዛም ለእናንተ ይመቻል ብዬ ያሰብኳቸውን ነገሮች እንግዲህ ይዤ ላችሁ መጥቻለሁ። እንደተለመደው ከእናንተ የሚጠበቀችን ነገር ዘናፈታ ብላችሁ አይታችሁ የራሳችሁን ኮሜንት መስጠት ነው። በመግቢያው ላይ እንዳያችሁት እንግዲህ ዛሬ እንግዲህ ስለ ስፖርት ነው እንግዲህ ትንሽ የምናወረው ማለት ነው። እንግዲህ ትናንትና ማታ ግብፅ ከኢትዮጵያ ጋር ተጫወተ ያል የተደረገውን እንግዲህ ውጤቱላችሁ የሚሰማችሁ ይመስለኛል። ለማንኛውም በአጠቃላይ እንግዲህ በዚህ ሰሞን ሲካሄድ የነበረ አንዳንድ ጦርነት ነገሮች ነበሩ በእግር ኳሱ እና በፌዴሬሽኑ እንዲሁም ደግሞ በጋዜጠኞች መሀል ማለት ነው። ይችን ነገር እንግዲህ ከዚህ ከዛም የሰበሰብኩትን ሰብሰብ አድርጌላችሁ ለናንተ ይመቻል በሚል መንገድ አድርጌ አስቀምጬላችኋለሁ ማለት ነው። ተመልከቷትና የራሳችሁን አስተያየት ሰጡ እያልኩኝ ቀጥታ ወደ ፕሮግራሙ ልግባለን። ዛሬ የኢትዮጵያ ብሔራዊ ቡድን ግብፅን ካሸነፈ ከደሞዘ ግማሹን አረጋውያኖችን መርጃ ተቋም ነው ትራንስፈር ያደርጋለሁ። ኢትዮጵያ ብሔራዊ ቡድን ካሸነፈ ለአረጋውያን የደመወዜን ግማሽ የዚህን ወር ማለት ነው ሰንድ ያደርጋለሁ፣ ወይም የአባይ ግድብ ቦንድ እገዛለሁ ማለት ነው በግማሹ። ይሄ ቃሌ ነው። ድል ለኢትዮጵያ ብሔራዊ ቡድን። ቀድሞ ጎል ላስቆጠረ ተጫዋች ይህንን የወርቅ ሜዳሊያ እሸልማለሁ። ዋሊያዎቹ ዛሬ ከግብፅ ጋር የሚያደርጉትን ጨዋታ እጅግ ይጠበቃል። ይህንን ጨዋታ ደግሞ ኢትዮጵያ ተስፋ ቆርጠዋል። ለምን ተስፋ እንደቆረጣችሁ አላቅም። ሰው ምንም ነገር ሊገጥሙ ይችላል። ያንን ነገር ግን በድል መወጣት ሊችሉም ይችላሉ። ሊሸነፉም ይችላሉ። ይህንን ነገር ደግሞ እነሱ ሰርተው ማሳየት አለባቸው። ዋልያዎቹ ዛሬ ይህንን ጨዋታ በድል አጠናቀው ማሸነፍ የሚችሉ ከሆነ እኔ ቀድሞ ጎል ላስቆጠረ ተጫዋች ይህንን የወርቅ ሜዳሊያ እሸልማለሁኝ። ይህንን ቪዲዮ ለኢትዮጵያ እግር ኳስ ብሔራዊ ቡድን አድርሱልኝ። እናም እናንተም ከጎናቸው ሁኑ። ያው ምንም ነገር ሊያጋጥም ይችላል፣ አቋማቸው ጥሩ ላይሆን ይችላል። ግን ተስፋ መቁረጥ ተገቢ ነው ብዬ አላስብም። ይህንን ቪዲዮ አድርሱልኝ። እንግዲህ ተሸላሚ የሚሆነው ማን እንደሚሆን አይታወቅም። ሁላችሁም በድል ሞከሩ። ሰላም ሁኑልኝ። ድል ከእናንተ ጋር ይሁን። ዋልያው ዛሬም በስደት ሲደቆስ አምሽተዋል። የግብፅ ሚሳይሎች በሚገባ ታርጌታቸውን መጥተዋል። ማምር ሳላህ በጨዋታው ላይ እንደተፈራው አስደማሚ እንቅስቃሴውን በማሳየት ግሩም ጎል ያስቆጠረ ሲሆን ለጎል የሆነ ኳስን በማመቻቸት የግብፅ ብሔራዊ ቡድን ኢትዮጵያን ብሔራዊ ቡድን 2ለ0 በማሸነፍ የጨዋታው ኮከቡን የተመረጠበትን አስደማሚ እንቅስቃሴውን አስመልክቶናል። ወላያዎቹ አሁንም በስደት ሽንፈትን መጎንጨታቸውን ቀጥለዋል። በኢትዮጵያ እግር ኳስ በኢትዮጵያ ስፖርት ውስጥ በተለይም በኢትዮጵያ እግር ኳስ በተለይም በኢትዮጵያ ፕሪምየር ሊግ ብቻ በአመት ከሶስት ቢሊዮን ብር በላይ ይወጣል። የሁሉ ገንዘብ የሚወጣበት እግር ኳስ ግን እንደ ግመል ሽንት ወደኋላ መጓዙን ቀጥሏል። መፍትሄውም አጋና ያለው የኢትዮጵያ እግር ኳስ ችግርስ ምንድን ነው? አመራሩ፣ ተጫዋቾቹ፣ አሰልጣኞቹ አወይስ ሌላ? የእናንተን ሀሳብ እስኪስጡበት። የግብጾች አጫዋት ቅጥል ላራረጋችሁ በጣም የተካጠሉ እንደ ሁለት ለዜሮ የተመራ ነው፣ ሀፍታይም ላይ ኔ ቪዲዮ እየሰራ ያለሁት ኢትስ ኦኬ። ሁለት ለዜሮ ብዙ ሆኖ አይደለም። ማለት እንደ ማንኛውም ፉትቦል ተመልካች ካምፓክስ ሲሰራ አይተናል። ከሁለት ለዜሮ አራለ ምናምንም ምናምን እንዲሁም ደግሞ ሁለቱ አድጎ ደግሞ ሶስት ልመት ዜሮም አራለ ዜሮም ከዛም በላይ እንደ ተጫዋቾች እንደ ተጋጣሚ ምርጥነት ይመዘገባል። ዳስኖተ ፖይንትን የማንሳት የፈለግኩት ምን አይነታቸውን ነው የሚጫወቱት አሽሟጠጡብን ነው የሚል አሽሟጠጡብን የመጨረሻ እንዴት ና ቃድርገውን ሲጫወቱ እንደነበረ ማግነስ በቃ ከግብፅ ጋር ደግሞ በቃ ያለው ነገር አለ አይደለ፣ በቃ ቅጥል ነው የሚያደርግ ይሆናል አ በቃ ደማቸው ሞቁ ሆነ። ማግነስ አሽሟጠኑብን። እኔ በእውነት እንዴት ንቀውን እንደሚጫወጡ ዲፌንሳቻቸው ላ እኮ የኛ አስራ ስድስት ከአምሳ ጋር ነው ያሉት። በቃ ከፊት ያሉትን የእኛን ተጫዋቾች ኮምፕሊትሊ ንቀዋቸው እንዳለ ሙሉ እኛ ጋር ነው ያሉት። እኛ ጎሉን ምናን ማየቶ ያምርሃል። በቃ አሁን የሆነ ሆም ላይ እየተጫወትን የእነሱን ጎድ አዌይ በቃ የእነሱ ሜዳ ላይ ምናምን ምና የተከለከል ነው መስሎቶ ማጥቃቱን ማግባቱ ይቀር። እሺ ኦኬ። ግን የእነሱ አጨዋወት ይገርማል። እግዚአብሔርን በቃ ስሜት ይጎዳል ነው የምላችሁ። ያናዳል የሚለው ወርድ አይገልጽም። በቃ ስሜትን የሚያኮላሸውና በጣም ንቀውን ነበር የሚጫወቱት። ኤኒዌይ ግብፅ ሶክ ግብፅ ኢትዮጵያን አሸነፈች ምናምን ማንኛውም ሰው ሊገርመው አይችልም። የእኛ ኤክስፔሪያንስ ነው። ትክክል። የሆነ ቱርናመንት በመጣ ቁጥር ልክ እንደ ጭርድ ብሄራዊ ቡድናችን በሚገርም ሲስተም ውስጥ አልፎ ምናምና የመጣ አስመስለን ምናምን ኤክስፔክት የምናደርገው ነገር ነው ትክክል፣ ያለው ነው እና ግብፅ ኢትዮጵያን አሸነፈች ቢባል ምናልባት ለኢትዮጵያ ለእኛ የሆነ ስሜት ሊገል ይችላል። ለሌላው አለም ክፍል ግን ምንም አይገርምም። ምክንያቱም ኢትዮጵያ ያለችበትን እናውቃለን፣ እነሱ ያሉበት ይታወቃል። ያለብንና ማስተካከል ያለብን ይሄ ኤክስፔክቴንሳችን መቀነስ ነው። እና ምን ለማለት ፈልጌ ነው? የፍሬም የማነ ኪብ ኮይን እንዳትፋታችሁ ነው፣ እንዳትፋታችሁ አንተ ልክ አሁ፣ እንግዲህ ምን ይደረግ እንግዲህ፣ ሁላችንም በብዛት እንግዲህ ኢትዮጵያውያን ስንባል ተስፋ ነው የምንሰጠው ለሁሉ ነገር ወደ እግዚአብሔር ወደ ፈጣሪያችን እንለምናለን። እንደገና ደግሞ ነገሮችን በሙሉ በእድል በተስፋ ነው እንግዲህ የምንፈልገው እንጂ በሙያ ነክ ነገር ወይም እንግዲህ ተባብሮ የሆነች ነገር ማሸነፍን የሚባል ነገር እንደተባለው በጦርነት ካልሆነ በስተቀር በሌላው በጣም እየተሳነን ያለን ሰዎች እና በጣም ያሳዝናል። በጣም በጣም ነው የሚያሳዝነው። እንደተባለውም እንግዲህ እንግዲህ ብሔራዊ ቡድን ያው ሁላችንም እንግዲህ ቁጭ ብለን ተመልክተነዋል ማለት ነው በተስፋ እንጂ ምንም አይነት ነገር እንደማይፈጠር ቀደም ብሎ ገና ገና ጊዜው ሳይደርስ ነው የተነገረው እና በዚህም ደግሞ ምክንያት ለምን ተተቸ ወይም ለምን ተነጋገረበት በሚል አፋችናችሁን ዘግታችሁ ዝምብላችሁ መመልከት ነው እንጂ አስተያየትም አትስጡ የሚለው ስፖርት ፌዴሬሽኑ አክርፎ ነበር፣ እንግዲህ በጋዜጠኞች ምክንያት ማለት ነው። ያው ይው ተኮርፎም አዲስ ነገር ላይታይ ይሄ ነገር ተፈጥሯል ማለት ነው። በጣም የሚያነጋግር ጉዳይ ነው፣ በጣም የሚያሳዝንም ጉዳይ ነው። ሁላችሁም ይሄን ነገር እንደምትቀበሉት እርግጠኛ ኔ ዝም ተብሎ አንድ ሚኒስቴር ወይም አንድ ትልቅ ድርጅት እንግዲህ ኮርፖሬሽን ነው አደለም የሚባለው፣ እግር ኳስ ፌዴሬሽኑ እንደ አንድ ትልቅ ድርጅት በጣም ብዙ ሚሊዮን ብር እየወጣበት፣ አምስት ሳንቲም ነገር እንግዲህ ሰርቶ ያሳየን ነገር የለም፣ ለውጥ ማለት ነው። ብዙ የተፈጠሩ ነገሮች አሉ። እስቲ ጠብጠብ እያደረግን እያንዳንዱን እንመልከት። ወደ ሚቀጥለው ሄደ፣ ራሳችሁን ማስተያየት እንግዲህ መጠየቅ ያለበት ኤፍሪሚ ማን ነው ወይስ የኢትዮጵያ እግር ኳስ ፌዴሬሽን ነው? እንደኔ መጠየቅ ያለበት የኢትዮጵያ እግር ኳስ ፌዴሬሽን ነው። ምክንያቱም የኢትዮጵያ ብሔራዊ ቡድን እንደዚህ ሊሆን የቻለው በእነሱ ምክንያት ነው። ያልተሰራው ውጤት ከየት ይመጣል? እኛ እኮ እንደውም በቃ አገራችንን ስለምንወድ ሁሌም በጉጉት እናየዋለን። ያዋል በቃ ብሔራዊ ቡድን ሲጫወት እንጂ ያልተሰራው እግር ኳስ ያለ ያልተሰራም የሚመጣ ነገር የለም። ይሄ ቢንጎ አይደለም። ምን ነው በእጣ በእድል የሚመጣ ነገር የለም። በእድል የሚመጣ ነገር የለም። የሊጋችን የስራችን ነጸብራቅ ነው አሁን ሜዳ ላይ ያየነው። እኛ እኮ በቆሎ ዘርተን ስንዴን እንጠብቃል። እማይሆን ነገር ነው፣ ምንም ማድረግ አይቻልም። በቃ የት ውስጥ ያንተ ግብፅን እንዴ ምንም መላፈት አልፈልጉም። የሆነ ወይ አክብረውን ይሁን ንቀውን ይሁን አላቅ መሯራጥም አልፈልጉ ወጋ ወጋ በቃ ሳላህን የሚያክል ተጫዋች ያ ሁላ እስፔስ ሰተ እንዲ እውነት፣ እኔ የሆነ የጤና ቡድን ነው ይመስሉ የኛ እኔ እነሱ ነው ልናገር አልፈልግም። ግን በቃ አንዳንዴ ያ ሁላ ነገር የተከፈላቸው በኢትዮጵያ ፕሪሚየር ሊግ ውስጥ ትልቅ ትልቅ የሚባል ክለብ ውስጥ የተጫወቱ ግን እንደዚሁ ኦፍሳይድ አይታችሁታል። እኔ ብብታችሁን ናቸው፣ ኦፍሳይድ አያውቁም፣ እጃችሁ ዝም ብለው የሚያወጡ እና በጣም ነው የሚገርመው። ግን ይሄ ስራችን ነው በቃ። አሁንም ስር ነቀል ለውጥ ካልተሰራ ምንም ለውጥ ሊመጣ አይችልም። እግር ኳስ በድል የለም በወኔ ሊመጣ አይችልም። ጦርነት ነው በወኔ የሚመጣው። ካልተሰራበት መቼም ውጤት ሊመጣ አይችልም። የኢትዮጵያ ብሔራዊ ቡድን አያሸንፍም። ከ800 ማረቅም በኋላ ነው የሚያሸንፈው። ብሔራዊ ቡድን የዩናይትድ ታናሽ ወንድም ነው። ያስተርጉምልና በጣም ያሳፍራል። መፍትሄ ሀሳብ አስቀምጡ። አስራ አራት ሚሊዮን ብር በሦስት ዓመት የምታገኘው አሰልጣኝ መፍትሄ አስቀምጥ። ብሔራዊ ቡድናችን የሚሻሻልበትን መንገድ ጠቁም። ኢትዮጵያ ውስጥ እኮ አዲስ አበባን የሚያክል ከተማ ከአርቲስት በቀጥታ መጥቶ የእግር ኳስ ፕሬዚዳንት የሆነባት ሀገር በጣም ያሳዝናል። ከአርቲስት ያለሙያ ጣልቃ የሚገባበት ያለሙያ ይህን እናስተካክል። መጀመሪያ ለምንድን ነው የምንቀልደው? አዲስ አበባ ውስጥ የስፖርት አመራር ጠፍቶ ነው? እግር ኳሱን የሚመራ ሰው ጠፍቶ ነው? እግር ኳሱን በደንብ የሚረዳ ሰው ጠፍቶ ነው አርቲስት አምጥተን ምክትል ፕሬዚዳንት የምናረገው? ከዚህ የበለጠ ውርደት የታል? እውነትን እነጋገር ከተባል ነገ በዚህ ነው እግር ኳሱ የሚለወጠው። እና በጣም መስተካከል ያለባቸው ጉዳዮች አሉ፣ ብዙ ነገሮች አሉ። አትተቹኝ አይባልም። እንተቻለን፣ በደንብ እንተቻለን። ምክንያቱም ብሔራዊ ቡድኑ እየተሸነፈ እየመጣ ደጋፊውን የኢትዮጵያን የስፖርት ወዳድ ሕብረተሰብ ማላገጫ አድርጎታል። ማላገጫ ያደረገንማ ብሔራዊ ቡድኑ ነው እየተሸነፈ እየመጣ ማለት ነው። የታለ አፍሪካ ዋንጫ የገባ ነው። የታለ ኔሽንስ ካፕ የገባ ነው ውጤት አምጡና ቆመን ክብር እንስጣችሁ እናጨብጭብ አሰልጣኝ ሰውነት ቢሻውንና የቡሩን አባላት እኮ ያን ያህል ክብር የተሰጣቸው ራሳቸውን ስላስከበሩ ነው በምን ውጤት አምጥተው ስላሳዩን በጣም ነው የሚገርመው በእውነት እንዲህም ደግሞ ተሰርቶ እንግዲህ አታላግጡብን እየተባለ ጋዜጠኞች እንግዲህ ይኮንናሉ ማለት ነው ይሄ ጋዜጠኛ በጣም በጥሩ ሁኔታ አድርጎ እንግዲህ ገልጾታል ማለት ነው በዛ ላይ የሚገርመው እኮ ያው እንግዲህ ራሳቸው እንኳን ሲመራረጡ ከዚህ በፊትም ይህን ነገር አቅርቤዋለሁ አርቲስት ምናምን በደምብ ማያቅ ዘመድ ምናምን እየተባባለ ነው እንግዲህ እንትን እንደዚህ የተቋቋመው ማለት ነው በዚህ ውስጥ እንዴት ተስፋ ይደረጋል እንደተባለው በጸሎት ብቻ ጎል ካልመጣ በስተቀር ማለት ነው እና ይሄ እንግዲህ ውጤታችን ነው። እንግዲህ ትናንትና ማታ የታየው ነገር እንግዲህ ውጤት ነው፣ የሁላችንም ውጤት ነው። ህዝቡ ምንም ነገር አይልም በዚህ ነገር፣ ያው እንደዚሁ በቃ ተወርቶ ብቻ ያልፋል። አሁን ምቺ ነገር እኔ ቀደም ብያወጣው ስለምንድን ነው ያው ዛሬ አውርተን ነገር እንረሰዋለን። ነገር ግን እነዚህ ሰዎች በቢሊየን የሚቆጠር ብር ከመንግስት ካዝና ወጥቶ ከህብረተሰቡ ታክስ ወጥቶ ይኸው እንግዲህ ይለገጥበታል ማለት ነው። እንደዚህ እየተለገጠ ደግሞ አትንኩኝ የሚል አኩራፊ ፌዴሬሽን ነው ያለው ማለት ነው። በጣም ያሳዝናል። ምን ይደረግ እንግዲህ የሚሰማ ካለ የኢትዮጵያ ስፖርት ፌዴሬሽን ያወጣውን መግለጫ ያሰማ ሰው አለ? አንድ ሰው እንዳይናገረኝ አላሉ። አንድ ሰው ሲጀመር እኛ ምንም አላለም። ዋሊያ ዋሊያ የሚለው የመዝሙር ሲዲ ተሰቅሎ ሸረሪት ወረሰው፣ የሸረሪት ድር በላው እኮ። አሸንፉ እና እኛም እንደ ድሮ ወጥተን መንገድ ላይ እንጨፍር፣ ክላክስ ባይኖረን ተያይዘን ሰለም የሰለም እንበል። አሸንፉልን ከሆነ ያለው እንደ ሁንዱ በልጅነት አብሮ ስለተቀረጸ ነው እንጂ የኢትዮጵያ ብሔራ ቡድን እንዳለው ላ ረስቸዋለሁ። እድሜ ለእናዳነ ለናዳ ነበር ወጣቱ ወጣቱን ስደተኛ ከረጋችሁ ቡርኪናፋሶ ፋሶ ልጅ እኮ አልቀረውም። የኢትዮጵያ ወጣት ሲያይ እኮ እንደ ደህና ጽድት ያለ እንትን እንደሚመራ ሰው ደሞ ወገቤን ያዙኝ ትላላችሁ እንዴ? አትንኩኝ ተው እንጂ ትራቪል በሉት። ምን ስፖርት ፌዴሬሽን በየሄዳችሁበት ተዝናንታችሁ ነው። የኢትዮጵያ እግር ኳስ ፌዴሬሽን ግን ምን አርጀንቲና እንዴ አታልግጡብን፣ ምናምን እንዳንተ የሚያለቅብን አለ። እን አምስተኛ ደግሞ ፍርድ ቤት አቆማችሁ አለው ምናምን መሳላለ ምዛይነት የምታቆማቸው እኔ ሜዳ ላይ መስሎኝ፣ ሁለቱ ብቻቸውን ቢገቡ አታቆማቸው። ደግሞ እናሸንፋለን ምናምን የሚልም አለ። ሻዋር መሆን አለበት። እናሸንፋለን ተው እንጂ ተው፣ አቀማችን እንወቅ። የኢትዮጵያ ብሔራዊ ቡድን አያሸንፍም። የሚያሸንፈው ካልተጫወተ ብቻ ነው። እደግምላለሁ። የኢትዮጵያ ፌዴሬሽን ይሄ በብር ሰብስበ ያስገባው ተጫዋች ስታወጣው በየሰፈሩ እየገባ ተጫዋች ስትመለምል ያን የኢትዮጵያ ብሔራዊ ቡድን ያሸንፋል። የአሁኑ ግን አምስት ለዜሮ በስሱ ይለበለብል። በጣም ትክክል ነው። በቃ መሸነፍ ማይቀር ነው። ራሱን ካላስተካከለ የኢትዮጵያ ስፖርት ፌዴሬሽን ማለት ነው። ህዝቡም ደግሞ ጠንከር ብሎ ብሶቱን፣ ጩኸቱን ለመንግስት ማቅረብ መቻል አለበት በተቻለ መጠን። በጣም የሚያሳዝነኝ አዲስ አበባ ላይ ካየሁት ነገር ምንድን ነው? መንግስት ያው እንግዲህ አዲስ አበባ ምናምን እነዚህ መስተዳደር ምናምን ይህን ቦታ ዘግተናል፣ መንገዱን ለስፖርት ተጫዋቾች ምናምን። ምን ይሰራል? ዝም ብሎ ኳስ፣ ዝም ብሎ መግፋት፣ ሰዎች እየታዩበት፣ ከዛ የማይመረጥ ከሆነ ከዛ በኋላ እነዚህ ሰዎች ደግሞ እንዲያድጉ፣ ኢንተረስት እንዲኖራቸው፣ ሌሎችም ደግሞ እነሱን ተከትለው እንዲመጡ ካልተሰራ ከስር ምን ይሰራል? ዝም ብሎ መንገድ መዘጋጋት በጣም የሚያሳዝነኝ ነገር ነው። ብር ወጥቷል፣ መንገድ ይዘጋል፣ ወሬ ይወራል፣ አንድ ነገር የለም። አገራችን በጣም የሚያሳዝነው ብዙ ታሪክ አላት። የማያፍረው የኛ ፉትቦል ፌዴሬሽን ደግሞ ኤፍሬም የማነ ከሰሰዋል። ወረቀቱ ቀያሰጵራንሰ በኋላ ኋላው የሚያሸንፈው ብሔራዊ ቡድን የዩናይትድ ታናሽ ወንድምህን ዋልያው ከአይንም ከልብም የራቀው የኢትዮጵያ ብሔራዊ ቡድን መርሃ ግብር ለማሟላት ከግብጽ ይጫወታል ነበር ቅድም ገባችሁ አዳንም እያወራ ነበር። እንደዚህ መባል የለባችሁ። ኧረ እባክህ እውነትህን ነው። በአመት እኮ ሁለት ቢሊየን ብር እኮ ነው ለማይረባ ኳስ እኮ የሚወጣው አንተ እየሄድክ በየቦታው ኬት ታደርጋለህና ለሀገሪቱ ውጤት አታመጣምና ሁለት ቢሊየን ብር እኮ የሚመጣ በነገራችሁ ሁለት ቢሊየን ብር ማለት ከመንጋት ደግሞ በነገራችሁ ላይ ለኤሌመንታሪ ተማሪዎች የምገባ ፕሮግራም በአመት ሁለት ቢሊዮን ብር የሚወጣው ለእንዲህ ለሚጠቅም ነገር፣ ሰው ለመመገብ ማለት ነው። ተማሪዎችን ለመመገብ ይሻለናል። እሱ ከሱ እኩል ነው። ለኢትዮጵያ ፉትቦል ፌዴሬሽን ስፖርት ስፖርት ምንም ጥቅም ለሌለው ማለት ምንም ጥቅም ለሌለው፣ እንዴ አታፍሩ እንዴ ሲጀምርና፣ ኤፍሬም የማነ ስትከሱት ውሸት አራ እፈሩ እንደ እፈሩ እመቤቴ እፈሩ። ድምጼን አጥፍቼ ነው የምቀመጠው እንደ ጭላጭር። በቀደም እግዚአብሔር ብሎላችሁ ግብፅን ማነው ስሙ ሞሳላ ስለሌለ በቃ እግዚአብሔር ብሎላችሁ ያሸነፋችሁት ውሸት ነው እንዴ? የሆነ ትልቅ ነገር ሰርታችሁ ምናምናምን የሆነ አክት የምታረጓት ነገር ሳቄን ነው የምታመጣው። እና አዳና ራሳቸው ሲያወሩ ነበር አዳነ የቀድሞዎቹ እንኳን ቢያንስ ቢያንስ ከ31 ዓመት በኋላ ሆን ነገር ይዘው መጥቷል። እነዚህ እኮ ምን ከትሬኒንግ መልስ ካምፕ ገብተው ቁምጣ በካልሲ በስሊፐር አድርጎ ውሃ አንጠልጥሎ አክት ከማድረግ ውጭ የሚሰሩትን ስራ ከነገራችሁ ይስቃሉ። እኔ እቀጣለሁ። ውሸት ነው ሲጀምር አለም አፈራችሁ። ደግሞ ያኑ 14 ሚሊዮን ብር ነው የሚበለዋሉ አሰልጣኝ። አሰልጣኙ ምን አባቱ ሰርቶ ነው እሱ አስራ ሁለት ሚሊዮን ብር የሚበላው? ነፍሱን አጥንቱንና ስጋውን ከስግሶ አፈር ለሚበላው ወታደሩ ለ ር ቦር የሚከፈለ ምን ስላደረገ ነው እንትን ቫኬሽን ሄዶ ተሸንፎ ላይ ይመጣው ተጣጥቶ ላይ ይመጣው አራት አስቤ በጣም ነው የሚያሳዝነው በእውነት። ሁለት ቢሊዮን የሚያክል ብር ይወጣል መንግስት ሲጠየቅ ምን ይላል?

በማፈር መሆን ነው ማለት ነው። በጣም በጣም በጣም የሚያሳዝን ሀገራችን፣ በጣም የሚያሳዝን ውድቀት ላይ ነው ያለችው። በእንደዚህ አይነት ነገሮች ማንም ሰው ዞር ብሎ አያየውም። ከዚህ በፊት እንግዲህ አትሌቲክ ፌዴሬሽን ያደረገውን ነገር ታስታውሳላችሁ። እነዚህ ሰዎች እስከ መቼ እንደዚህ እንደሚሆኑና እንግዲህ ሀገራችን እንደዚህ እስከ መቼው ማፈሪያ እንደምትሆን ይሄ ብር ተነስቶ ለሰዎች ለነዳያን፣ ለህፃናት፣ ለትምህርት ቤት ቢውል ምን ያህል እንግዲህ ጠቀሜታ እንዳለው ደግሞ በጣም በጥሩ ሁኔታ ተንትኖ አሳድፎ አስቀምጦታል ማለት ነው። ለወታደር እንኳን ደሞዝ እንግዲህ አስቡት የማይከፈለውን እንደዚህ እንግዲህ ተዋግቶ ይህንን ያህል እንኳን ደም አፍሶ የሚታገለው ማንኛውም ወታደር እንግዲህ ወደ ፖለቲካ ባንወስደውም ማለት ነው። የመንግስት ሰራተኛ፣ አስተማሪዎች የሚከፈላቸውን ሁሉን ነገር እናውቃለን። እና ከነሱ እንኳን በምን ልዩነት እንዳለው አላቅም እንግዲህ ያው እንግዲህ በሚሊየን የሚቆጠር ብር እንግዲህ ለአሰልጣኝና ለእግር ኳስ ተጫዋቾች ይከፈላል ማለት ነው። እንዳይጠፉ እንዳይባል ቢጠፉ ምን ያመጣሉ? ምክንያቱም ያው ምንጊዜም ተሸናፊ ነን እኛ። ለማንኛውም የራሳችሁን አስተያየት ስጡ እያልኩኝ እንግዲህ ይህን ፕሮግራም ብዙ ያጠናቅላችኋለሁ። እንግዲህ የራሳችሁን አስተያየት ስጡባት፣ ከወደዳችኋት ላይክ አርጉልኝ፣ አዲስ የሆናችሁ ሰብስክራይብ አርጉ፣ እያልኩኝ ውድ ቱ ቤተሰቦች በዚሁ ልሰናበታችሁ። በጣም የሚያቃጥል ቀን ነው መቼም ዛሬ ለሁላችሁ። እንግዲህ ይህን ነገር ተዋሉ ማለት ነው። መልካም ጊዜ ይሆንላችሁ። ሳላና ማርሞሽን ለማቆም ተዘጋጅተናል። የብሔራዊ ቡድን አሰልጣኛችን የሰጠው ጋዜጣዊ መግለጫ ላይ የተናገረው ኮሜንት ሴክሽን ላይ በትራፊክ ላይት ነው የምታስቆማቸው ረስም ሰው አይቀልድ እኮ ግን በገዛ ገሩ ላይ ይቀልዳል ነው የምላቸው። ሳላና ማርሞሽን ለማቆም ተዘጋጅተናል። ምናቸውን ነው የምታቆመው? መሳይ እስኪ ንገረኝ። እስኪ እንግሊዝ በሚል እኮ የሚያቆማቸው ጠፍተዋል። ሳታቆማቸው በፊት ቆም ብለህ አስብበት።